ማደራጀት እንደ ሐማስ እንደ ህዝባላ እንደ ሁቲን እንዲሁም ደግሞ በሶሪያና በኢራቅ የተለያዩ ሚሊሻዎችን በማስታጠቅ በማሰልጠን እስራኤልን በመሬት የምድር ወረራ ለማድረግ ስትዘጋጅ ኖራለች። ይህም ሁኔታ ደግሞ ጥቅምት ሰባት ቀን ሁለትሺ ሀያ ሶስት እንደ ፈረንጆች ያቆጣጠን እንደ አውሮፓ ቆጣጠን ሐማስ የወሰደው በእስራኤልን በደቡብ እስራኤል ያደረገውንን ወረራ ና ብዙ ሺህ የእስራኤል ዜጎች መገደላቸው እንደገናም ሁለት መቶ ሀምሳ አንድ የእስራኤል ዜጎችን ጠልፎ ወደ ሐማስ መውሰድ እነዚህ ሂዝባላም ሐማስን በመደገፍ በስሜኑ በኩል የከፈተው ጦርነት በሚሊሺያዎችን ድሮን እና የተለያዩ ሮኬቶችን በእስራኤል ላይ በመተኮስ ከየመን ሁቲን እንደገና ሚሳይል ረጅም አቋራጭ ተወርዋሪ ተወንጫፊ ሚሳኤሎችን ወደ እስራኤል በመላክ በዚህ ሁኔታ ላይ አንድ ዓመት ከስምንት ወር እስራኤል በጦርነት ላይ ትገኛለች። ኢራን አላማዋና ሪዮተ ዓለማዋ ያቀደችው እስራኤልን ለመደምሰስ ስለሆነ ይሄን አልሳካላት ሲል የኒውክሌር ቦምብንና ረጅም ተወርዋሪ ተወንጫፊ ሚሳኤሎችን በጥፉ ብብል በአፋጣኝ ሁኔታ ቦምብን ለመስራት ሚሳይሎችን እና ድሮኖችንም በማምረት በኩል ከፍተኛ አፋጣኝ የሆነ ሂደትን እያካሄደች ስለተገኘች፣ ይሄም ሁኔታ ደግሞ አስፈላጊ መልስ ማስጠት ስለሚያስፈልግበት፣ ምክንያቱም አንድ ቦምብ አንድ አቶሚክ ቦምብ ለመስራት ሶስት ክፍሎች መጠናቀቅ አለባቸው። አንደኛው መሆን ያለበት የዩራኒየም የተዘጋጀ የተደራጀ ሁኔታ መድረስ አለበት ወደ በቀላሉ ወደ ቦምብ ለመለወጥ ደረጃ እስከሚደርስ ድረስ ነው። በሁለተኛ ደረጃ ደግሞ በረጅም ርቀት የሚወነጨፉ ሚሳኤሎችን ያስፈልጋሉ። በሶስተኛ ደረጃ ደግሞ ኤክስፕሎሲቭ ሜካኒዝም የሚባለው እነዚህ የመፈንዳት ጠባይ ያላቸውን ሁኔታ መስራት ነው። ስለዚህ በተለያዩ በእስራኤልን የመረጃ ድርጅቶች እንዲሁም በዓለም አቀፍ የመረጃ ድርጅቶች እንደተገኘውና ውጤቱ ኢራን እነዚህን ሶስት ነገሮች እንደደረሰች እና በአጭር ጊዜ ውስጥ በአጭር ጊዜ ውስጥ ከዘጠኝ ቦምቦች የአቶሚክ ቦምቦች መስራት ከምትችልበት አቅምና ደረጃ ላይ እንደደረሰች ማረጋገጫዎችን ስላሉ የዓለም አቀፍ የአቶሚክ ቦምብ ተቆጣጣሪ ድርጅትም ይህ ሁኔታ ኢራን ከዓለም አቀፉ ስምምነት ውጭ በስውር እየሰራች መሆኑን ስላረጋገጠ እስራኤል በባህላችን ሳይቀድሙ መቅደም ግዴታ ስለሆነ እስራኤል ይህ ለኢራን ተሳክቶላት እነዚህ ዓላማዎች ተሳክቶላት አቶሚክ ቦምብ ሰርታ እነዚህም ሚሳኤል በይበልጥ አምርታ እስራኤል ከመጥፋቷ በፊት ግዴታ እርምጃ መውሰድ አስፈላጊ ስለሆነ እስራኤል እንሆ ሰኔ አስራ ሁለት ቀን ሌሊት በፈረንጆች አቆጣጠር እስራኤል በኢራን ላይ እርምጃ ወስዳለች። በዚህም ሁኔታ ላይ የእስራኤል ወታደራዊ ጥቃት ያነጣጠረው በማነጣጠርም ላይ ያለ አሁንም አንደኛ እነዚህ የኒውክለር መሳሪያ የኒውክለር ቦምብ ማምረቻዎችን ቦታዎች የሚሳኤል እና የድሮን ማምረቻዎችን የተመረቱ የሚሳኤሎችን እና የመወንጨፊያ መሳሪያዎችን እነዚህን ያነጣጠረ ከዚያም ልዩ የአቶሚክ ቦምብ ለመስራት ችሎታ ያላቸውን ሳይንቲስቶች ወይም መሪዎችን፣ ወታደራዊ አመራሮችን እነዚህን ያነጣጠረ ሁኔታ ነው ያለው። እስካሁን ድረስ በተደረጉት ሁኔታዎች ብዙ ውጤቶች ተገልጠዋል። እስራኤል አሁንም እነዚህን ቦታዎች በመደምሰስ በነዚህ አላማዎች፣ ኢላማዎች ላይ የተነጣጠረ ጥቃቱን በማካሄድ ላይ ትገኛለች። እስራኤል ምን ጊዜም ቢሆን እነዚህ ለሕልውናዋ የሚያሰጉና ለሕልውናዋ አደገኛ የሆኑትን ፕሮግራሞች እስከምታጠፋ ድረስ እስከምትደመስስ ድረስ ጦርነቱ ይቀጥላል። ምክንያቱም የመኖርና ያለመኖር የሕልውና ጥያቄ ነው ያለው እስራኤል አሁን ይህንን ሁኔታ ይህን ጦርነት ለማድረግ እየተገደደችበት ምክንያቱ የኢራን ወደፊት መራመድ እና ማፋጠን ለምሳሌ የጦር ዋር ሚሳይሎችን በአጭር ጊዜ ውስጥ ከአስር ሺህ እስከ ሀያ ሺህ በማምረት እስራኤልን በቀላሉ ለማጥፋት ያቀደችው ሂደት እየተፋጠነ በመሆኑ ይህን ሁኔታ መቅደም አስፈላጊ ስለሆነ ነው። ኢራን አሁን የምታደርገው በዚህ ጦርነት ኢላማ አድርጋ የምታደርገው ህዝቦችን ነው፣ ትምህርት ቤቶችን፣ ሐኪም ቤቶችን፣ የህዝብ መኖሪያ ቦታዎችን ነው። እስራኤል ግን የምታነጣጥረውና ኢላማ አድርጋ የምታካሂደው ወታደራዊ የሆኑ መሳሪያዎችን፣ የመሳሪያ ማምረቻዎችን ነው። በዚህ ጦርነት ላይ እስካሁን በእስራኤል ላይ ወደ እስራኤል ኢራን ከ370 ያላነሱ ሚሳኤሎችን እና ድሮኖችን አስተላልፋለች ሰዳለች። በዚህም ጥቃት ላይ በዚህም ጥቃት ላይ 24 ዜጎች ህፃናት ልጆች፣ ወጣቶች፣ ሽማግሌዎች 24 ያላነሱ ተገለውብ ከስድስት መቶ ያላነሱ ቆስለውብናል፣ ብዙ ንብረትም ወድመውብናል። ይሄ ሁኔታ ምን ጊዜ ቢሆን ዓላማችን እስከምናሳካ ድረስና እነዚህን አስጊ የጥፋት ማምረቻ የሆኑትን ቦታዎች እስከሚወድሙ ድረስ ጦርነቱ ይቀጥላል ው አይል